የዩክሬን ባለሥልጣናት እንዳስታወቁት ኬቭ በሩሲያ የአየር ክልል ውስጥ ገብታ ባደረሰችው በሰው አልባ የታገዘ የአየር ላይ ጥቃት 41 የሩሲያ አውሮፕላኖችን ማውደሟን ይፋ አድርገዋል። ዩክሬን ጥቃቱን የፈጸመችው ከጦርነት ግንባሮች ከ4300 ኪሎ ሜትር በላይ ርቆ በሚገኘው በሳይቤሪያ የጦር ሰፈር ላይ ነው። ጥቃቱ የደረሰበት የጦር ሰፈር የሩሲያ የረጅም ርቀት ሚሳኤሎች የሚገኝበት ነው። በማህበራዊ ድረገጾች ላይ የተለጠፉና ያልተረጋገጡ ተንቀሳቃሽ ምስሎች የሩሲያ ስትራቴጂካዊ የቦምብ አውሮፕላኖች ከኢርኩስክ በስተሰሜን የቤላያ የአየር ጣቢያ ላይ ሲቃጠሉ ታይተዋል። የዩክሬኑ ፕሬዝደንት ዜሌንስኪም የሩሲያ የጦር አውሮፕላኖች ላይ ጥቃት ለመፈጸም 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ተናግረዋል። የዩክሬን የደህንነት ኃላፊው ቫሲል ማሊዮክ የዛሬውን የአየር ላይ ጥቃት አስመልክቶ ሰፊ ሪፖርት አቅርቧል። ፍጹም ድንቅ ውጤት ነው። በዩክሬን ብቻ የተገኘ ውጤት ነው። ይህን ለመፈጸም ዕቅድ መውጣት ከጀመረ አንድ ዓመት ከስድስት ወር ሆኖታል። በመጨረሻም ተልእኮን በስኬት ፈጽመዋል። የተመቱት አውሮፕላኖች ኤ50 ቱ 22 እና ቱ 95 የተባሉ የቦምብ አውሮፕላኖች ይገኙበታል። እነዚህ የጦር መሳሪያዎች ታዲያ ሩሲያ በዩክሬን ላይ የረጅም ርቀት ሚሳይሎችን ለመተኮስ የምትጠቀምባቸው እንደነበሩ ነው የተገለጸው። ጥቃቱ የተፈጸመው ዜሌንስኪ ዛሬ ከሩሲያ ጋር አዲስ ቀጥተኛ የሰላም ውይይት ለማድረግ ልዑካናቸውን ወደ ኢስታንቡል ለመላክ እቅድ እንዳላቸው ባስታወቁበት ወቅት ነው። ጦርነቱ ባልቆመበት በዚህ ወቅት ታዲያ በሩሲያና ዩክሬን መካከል የተጀመረው የሰላም ውይይት ላይ ትልቅ አሉታዊ ተጽዕኖ እንደሚኖረውም እየተነገረ ይገኛል።